እስኪ ወደ አንድ ንጉሳችን ደሞ ልውሰድ። በነገራችን ላይ ብሎ የሚጀምረው በአባት ስምም በመጠሪያም አንድ አይነት ደረጄ ሃይሌ፣ ኮሜዲያኑ ደረጄ ሃይሌ፣ ንጉሳችን ደግሞ ጋዜጠኛው፣ በስምም በአባትም ትመሳሰላላችሁ። ለሱ የተደወለ ስልክ ተመስሎ አንተ ጋር ለሱ የተላከ መስሎ አንተ ጋር የገባ እቃ ወይ መልእክት የለም? ስልክ በስልክ መመሳሰል በጣም እስካሁን ድረስ አለ እንጂ ደሬ ያንን ኢንተርቪው ለሳምንት ብናደረገው ምናምን ብሎ የሚደውሉልኝ ያሉ ቆይ ቁጥሩን ምናምን ብዬ ቁጥሩን እሰጣለሁ እንጂ እቃ ምናምን በስሙ መጥቶ አያውቅም። እኔም በሱ ጋር ተደውሎ በእቃ ምናምን መጥቶ አያውቅም። ግን በቃ ደረጀ ጋዜጠኛው ምናምን ሲል ቆይ ቁጥሩ ይሄ ነው ምናምን እላለሁኝ። እኔ እንጃ እሱ ያጋጠመው እንደሆነ አላውቅም። እንጂ ግን ስምም ያባትም መመሳሰል ደረጀ ሃይሌ ለመምሰል ኮሜዲያኑ ጋዜጠኛው ናም ተባለ። አንዳንዶቹ እንዳውም ታሪክ ሁሉ አውርቶኝ እኮ ነው። እና በቃ ያው እንደዚህ ምናምን ነገር ስለሆነ ይህንን እስቲ ሰፋ አድርገን ቁጭ ብለን መጀመሪያ እናውራበት እና ከዛ አንተ ስታመቻች በቃ ኢንተርቪውን ቀጥታ እንገባለን ምናምን። የደወሉት ቦታ ተሳስተዋል ወጥሮ የወሎት ምናምን ነገር ብዬ እሰጣለሁ። ታሪካቸው መጀመሪያ ይጀምሩልኝ። በነገራችን ላይ ያለውን ታለንት ልንገርህ አሁን በጋዜጠኝነት በምናምን ምናምን ሆስት በማድረግ ነው ደረጄ ኃይሌ የምናውቀው። የሚገርም የህፃናት መጽሐፍ መጽሐፍ የሚችል ታለንት አለው ታውቃለህ። ተሰጠውም አለው ይችላል። የማስታወስ ችሎታው አንዲት ነገር አይረሳም። ከነ ምንህ ከነ ልብስህ ከነ ምንህ ከነ ጫማህ አሁን ያሉን ጋዜጠኞች እ እ ከጠራን ሌላው ሰው እንዳይቀየረው እንጂ የመረጃ ቋት ነው። ምንም ነገር አይጠልም። ምንም ነገር አይጠልም። ቀደም እዚህ አጋጣሚ በጣም ጎበዝ አንደበቱን በቱን አይተው ከሆነ ታደሰ ሙሉ ነህን፣ በጣም ነው የሚመስለው። ሲናገር ምናምን ደርዝ አለው፣ መደነቃቀፍ የለም። በጣም ጎበዝ ነው። አይ በነገር ላይ ባልሆነ ታይም ነው እሱም፣ በሬዲዮ አዳምጬ ደብዳቤ ስልክ ደረጄ ሃይሌ ነው የሚለው እና ገርሞታል። እና መጀመሪያ ቀን አቀረበው ሲያቀርበው ደስ አለኝ። ሞክሼ ደረጄ ሃይሌ ደሬ ዘዴ አፍሪክ ዛሬ በላክል ምናምን ሲል ደስ እያለኝ ከዛ ሬዲዮ ላይ ስሜ ተጠርቶ ቶሎ ብዬ ግቢ በር ላይ ነው የምቆም፣ ሰምቶ የሆነ ህዝብ እያልኩኝ ሬዲዮ። ከዛ በቃ እዛ መጽሐፍ ጀመርኩ፣ መጽሐፍም እንድለም እንዲያደርገኝ እሱ ሁለተኛው መጽሐፌ ላይ ጠቀሻለሁ። መከነ መስጋና እና ባለውለት አይ ነው ዳዳ። በጣም በጣም እኔም የተወሰነ ቅርበት እንደ ቤተሰብ እንደ ወንድም ከባለቤቱ ከትጂጋም ቅርበት አለን። እሱ የሆነ ነገሮች ሲሰራ ያየኋቸው ነገሮች ራሱ ሆስት ለማድረግ ትንሽ ዩዋን እንኳን ወስጄ ማለት ነው እያገዘኝ ነው የእሱ ፖቴንሻል ዳዳዬ ባለህበት እንግዲህ ክብረት ይስጥልን፣ እድሜና ጤና። በጣም ነው የምንወደህ ዳዳ። ለስካሁንም እናመሰግናለን። ገና ብዙ እንጠብቅ ወደፊትም ዘመን ተሻጋሪ